ሁለት ሺ ሦስት ሺ ሰብስክራይበር ይመጣል። በአንድ ቪዲዮ አንድ ሺ ምናምን በአንድ ቪዲዮ አምስት መቶ ምናምን፣ አሁን አሁን ያለንበት ሁኔታ ማለት ነው። ድሮ ግን ዩቲዩብ አከፋፈት፣ ኢሜልና ዩቲዩብ አከፋፈት፣ ድምፅ ከምስል ጋር ለማገናኘት አንዳንድ እቃዎች እንዴት እንደምንጠቀምባቸው፣ እነዚህ አይነት ቪዲዮዎች የያዘ በውስጥ ማንኛውም ሰው ቢያናግረኝ እልካለሁ። ወንድምቤ በጣም አመሰግናለሁ ወንድምቤ፣ የምልህ ደስ የሚለው ሶሻል ሚዲያ ማለት ነው። ደስ የሚለው አንዳንድ እንደዚህ አይነት ሰዎች ያገናኛልና ጤነኛ እንትን እንዳለው ሰው ሁለት ቴራባይት አንድ ቴራባይት ሁለት ፒስ ያለ የሚይዘው ስትርጅ እዩ ስብዬ ቃል እየሮጥኩት፣ እባካችሁ ከኔ ተማሩ፣ ማርያምን ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁሉም ሰላም ከእናንተ ጋር እንግዲህ። በባለፈው ሳምንት ስለ ዩትዩብ አንዳንድ ነገሮች ስላጋጠሙ ነገሮች እና እንዴት እንዳለፈን ለእናንተ ደግሞ አንዳንድ ይጠቅማችኋል ያልናቸው ትምህርቶችን በተወሰነ መልኩ እንኩ ብለናችሁ ነበርና፣ ከዛ ደግሞ በውስጥ አንዳንድ ነገር ማማከር የምትፈልጉ ባልነው መሰረት ስልክ ቁጥራችን አስቀምጠን ነበር። ብዙዎቻችሁ መጥታችኋል። ወደ ስልሳ ሰባት ሰው የሚሆን ነው ሚኒማም ከሆነ አልቆጠር ነው፣ ግን በጣም ብዛት ያለው ሰው መጥቶ ነበር እና ብዙ ሰው በተቻለ መጠን እያማከርን ቮይስ እያደረግን ሀሳብ እየሰጠን ነበር፣ ለጥያቄዎች መልስ እየሰጠን ነበር። እና ይሄ ነገር በጣም ደስ ይላል፣ እግዚአብሔር ይመስገን ሰው ለመርዳት ሰው ሀሳብ ለመለገስ ለሰው ሀሳብ ለመለገስ በቅተናል። ክበሩልት። ለምትሰጥን ፍቅር፣ ሀሳብ፣ አስተያየት ከወዲህ ከልብ እናመሰግናለን። ዛሬ የመጨረሻ ስለ ዩትዩብ ከተማር ነውና ካጋጠመን እና ደግሞ ከኛ ስህተት እንድትማሩ ስለፈለግን አንድ የመጨረሻ ቪዲዮ ይዘመተናል። ይህ ማለት ግን በውስጥ በኩል ለምትጠይቁን ጥያቄ፣ ለምትሰጡን ሀሳብ ሁሉ ምላሽ እንሰጣለን። ቪዲዮ አዘጋጅተናል ስለ ዩትዩብ ቻናል አከፋፈት፣ ስለ ፖስት አደራረግ ሁሉም ነገር ዩትዩብ ስለ ህጎች እና ደግሞ እቃዎች እንዴት እንደምጠቀሙ በቀላሉ የሚለውን ድምፅ እንዴት ኤዲት እንደምታደርጉ፣ ምስልና ድምፅ ለማገናኘት ባነር አሰራር፣ ሁሉም ነገር የያዘ ቪዲዮ አዘጋጅቻሉ። ግን በዚህ ፖስት አላደርገውም። ምክንያቱም እኛ ዩቲዩብ አስተማሪዎች አይደለንም። አሁንም ይሄ ሁሉ የምናወራው እስካሁን እኛ እዚህ ጋ ስንደርስ 13,500 ሰብስክራይብ ቤተሰብ አለን አደለ። እዚህ ጋ ለመድረስ ብዙ ውጣ ውረዶች አልፈናል። እሱን እንድናስቃኛችሁ ነው ምክንያቱም ቶሎ ጀምራችሁ ተስፋ የምትቆርጡ የእህት ወንድሞቼ ስላላችሁ እስኪ እኛ ያለፍንበት ደግሞ እንደተመክሮ እናንተስ ከስህተታችን እናንተ ብትማሩ በማለት ነው። የእኛ ስህተት እንዳትደግሙትና እኛ ደግሞ ምንድነው እዚህ ጋር እንድንደርስ ያደረገን ጥሩ ነገር ደግሞ ለማካፈል ያህል ነው እንጂ። እና ደግሞ መስራት የሌለባቸው ሰዎች ደግሞ ከአሁኑ እንድታቆሙ። ለምን መሰላችሁ ያልኩት፣ በጣም አጭር መንገድ ፈልጋቸው የመጣችሁ ልጆች ያላችሁ ለምንድን ነው እንደዚህ እንደዚህ የምታደርጉት ስላችሁ አይ እዚህ ከደረስኩ በኋላ እንደዚህ አድርጋለሁ አጭር መንገድ ጥሩ አይደለም። አቋራጭ መንገድ አሁን ለምሳሌ እንደ ራሴ ይገልጽልኛል ብዬ ያሰብኩትኝ ጤፍ ዘርታችሁ ጤፉን ሳትንከባከቡ፣ እንክብካቤ የሚያስፈልገው ነገር ታቁታላችሁ። አረሙን ሳታረሙ ምናምን መጨረሻ ላይ ወቅቼ ጤፉን እንትን አድርጌ ይህን ያክልኩትን ታላገኛል ማለት አይቻልም። ከፈጣሪ በታች እናንተ ማድረግ ያለባችሁ ነገሮች አሉ። ስለዚህ ከመጀመሪያ አንስታችሁ ያልተንከባከባችሁት ነገር ኋላ ፍሬ ያፈራል ብዬ አላምንም። እንደ እኔ ከሄድኩበት መንገድ ብዙዎች አሁን ምን መሰላቸው፣ አንድ ነገር መረዳት ያለባቸው አንድ ሰው የሆነ ሀሳብ ሲሰጥ ከራሱ ከታየው አንግል ነው። እኔም በዩቲዩብ በውስጥ መታችሁ ስታማክሩኝ በራሴ ከሄድኩበት መንገድና ሰዎች ቪዲዮ ፖስት ከሚያደርጉ ከተረዳሁት ነው። ከዛ ውጪ የሆነ ሰው ሀሳብ ይለግሳል። ጥሩ መጥፎም ሊሆን ይችላል አመዛዝናችሁ መሄድ ያላችሁበት መንገድ ትሄዳላችሁ ወሬ አላብዛባችሁ እዚህ ላይ ከዛም በሂደት እኮ ብዙ ነገር ትማራላችሁ እንደውም እኮ ማለት ነው እየተሳሳታችሁ እየተሳሳታችሁ ስትሄዱ ፐርፌክት እየሆናችሁ ትሄዳላችሁ መሳሳት ጥሩ ነው በጣም እኛ እየተሳሳትን አራት ቻናል አምስተኛ አሁን ደርሰናል አሁን ጥሩ እየሄደ ነው ከፈጣሪ ጋር መጨረሻውን ያሳምረው ወግ አናብዛ የመጣንበት አጀንዳ ይህ አደለም ሀሳብ ይህ አደለም ማለት ነው በመጀመሪያ ግን በውስጥ ሲያናግረን አንዱ ድምፅ ላሰማችሁና በጣም በጣም በጣም ደስ የሚል ድምፅ ስለሆነ እና ለምን ይሄ እንዳመጣው ደግሞ ነግራቸዋለሁ። እና እንደዛ ነው እስኪያያችኋለሁ። ወንድምቤ በጣም አመሰግናለሁ ወንድምቤ። የምር ደስ የሚለው ሶሻል ሚዲያ ማለት ነው ደስ የሚለው አንዳንድ እንደዚህ አይነት ሰዎች ያገናኛል። እና በጣም በጣም ቲንኪ ብራዘር፣ ምንም ተመስቼ ነበር ሳዳምጥ ነበርኩ። ይበቃል። ይሄ ልላቸው የፈለግኩት ምክንያት ምን መሰላችሁ? በዚህ ቮይስ የሆነ ሰው ደስታ አለ ገብቷችሁ አላ እኔም በማግኘቱ ማለት ነው። እኔ ጋር ሀሳቡን ገልጾ ለሀሳቡ ደግሞ የተወሰነ ነገር ስለተወያየን ማለት ነው። ይህን ያመጣሁበትም ያለ ምክንያት አይደለም። ምክንያቱም ብዙ ሶሻል ሚዲያ ዩቲበሮች ጋር ደውያለሁ። የተሰጡኝ ኮሜንቶች አሉ፣ ጥፊ ቀረሽ ንግግር አሉ፣ ጥፊ ቀረሽ የስልክ ጥሪዎች፣ የስልክ ምላሾች ማለት ነው። ያ ነገር ምን ያክል ቀን የረብሾት እንደሚውል አውቃለሁ እና ለጊዜው ቢሆን እኔ ለሰው እንደዚህ አይነት ምላሽ መስጠት እንደሌለብኝ ተምሬያለሁ። ለሰዎች ጥሩ እንደሆን ምክንያት እኖኛል። እነሱ እንደዚህ ይሆንበት ምክንያት የራሳቸው ምክንያት ሊኖርባቸው ይችላል፣ ሰው ብዙ ስለሚበዛባቸው ሊሆን ይችላል። ብቻ እሱን ለእነሱ እንተው። ግን ከሰው ጥሩ ነገር ሲፈልቅ ለዛኛው ሰዶ ምን ያክል ደስታ እንደሚሆን አስተምራችሁኛል። ስለሚሰጥን ፍቅር፣ ክብር በጣም እናመሰግናለን። ያን ያክል ጥሩ ነገር አድርገናለን፣ ያን ያክል ትልቅ ነገር አድርገናለን። ባይዘዌ እኛ የአምስት ደቂቃ አስር ደቂቃ ቮይስ ነው የምንልከው ትልቁን ሂደት የምትሄዱት ግን እናንተ ናችሁ። እዚህ ጋር ልዝጋው ይሄን ፋይል እና ትንሽ አወራችኋለሁ። ትፈቅድልኛላችሁ? በጣም ደስ ይለኛል፣ ውድ ቤተሰቦቻችን። አሁን ለምሳሌ ስልክ ደውላችሁ ምናምን ሙሊያር አንስቶ ሲያወራችሁ ምናምን ያላችሁ ደስታ ይገባኛል። በጣም ነው የምታመሰግኑት፣ ብዙ ነገር ነው የምትሉት፣ ምናምን ነገር እና ይገባኛል በጣም በእርግጥ ነው። ትንሽ ከፍ ያለ ሰው ማለት ከእናንተ ትንሽ ከእርምጃ የሄደ ሰው ደውላችሁ ስታወሩ ትፈራላችሁ። ምናምን ስልክ ተነስቶ ደውላችሁ ሲጠራ አሁን አሁን አነሳው አሁን ዘጋብኝ ምናምን ያላች ተነስቶ ሲያወራችሁ ያለው ምላሽ እና እሱ ሱ ነገር ስሜቱ ስለምናውቀው ነው። እዚህ ጋር በውስጥ መስመር ስትደውሉ በደንብ የሚያወራች ሙላር እና እኛ በጣም ብዙ ተፈትናናል። ባይዘ ወይ ይቅርታ አድርጉልኝ እና ቤተሰቦች የሆነ ጊዜ ምን ሆነ መሰላቸው ሰዎች ቀጥረን ልንገናኝ ምናምን ተስማምተን ምናምን ነገር ከዛ ፕሮሚስ ተገብቶልን ነው እና በተስፋ ስንጠብቅ ነበር። ለካ በተስፋ መጠበቅ ያለብን እግዚአብሔር ነበር ሰው አይደለም። ለማንኛውም ሰውም አሁንም ለእኛ ራሱ አትጠብቁና ሰው ሳይሆን መጠበቅ ያለባችሁ ከእግዚአብሔር ነው ምላሽ። ከዛ ግን ሳይሳካ ቀረና በጣም ነው የተሰበር ነው በጣም ነው ያዘን ነው። ምክንያቱም እንትን ነው ትልቅ ተስፋ አድርገን ነበር። እሱ ብናገኘው እኮ የሆነ አላደል ቻናላችን ላይ አድጋን ምናምን ብለንና ነገር ግን አልተሳካም። በራሳችን መንገድ መሄድ እንዳለብን አስበን እግዚአብሔር ይመስገን እንግዲህ እየሄድን እዚህ ጋር ደርሰናል። እና ለዚህ ምላሽ ለመስጠት የተነሳ መሆነር ከዚህ ተነስቶ ነው። ቤተሰቦች ደገምኩት መሰለኝ ለማብራራት ያለው ብቻ ይህንን ይመስላል። አሁንም እሷ እንዳለችው ከሰው አጠብቁ። አዎ እኛ እራሱ የሆነ ቀን ልናስከፋችሁ እንችላለን፣ እውነት ነው አሁን አንዳንዶች ራሱ ከአንድ ቀን ከሁለት ቀን በኋላ ቦይስ መመለስበት ምክንያት አለ። ቢዚ ቢዚ ሲሆን ደግሞ ለራሴም አንዳንድ መድረስ የምችልባቸው ነገሮች እየሮጥኩ ስለሆነ ያን ያክል ለእናንተ እንደምታስቡኝ መቶ ፐርሰንት ቅርብ ላልሆን ይችላሉ። የሆነ ክፍት ባለኝ ነገር የተወሰነ ነገር ነው የምሰጣችሁ። ትልቁ ነገር ግን እናንተ ትሄዱታላችሁ ማለት ነው። ዛሬ ለማክራቸው የፈለግኩት ምን ይዘን እንጀምር? ይሄ ቃ የለንም፣ ይሄ ቃ የለንም። ምክንያት ለምታበዙ ሰዎች ትልቅ ምሳሌ ነገር ሊሆናችሁ ይዤ መጥቻለሁ ማለት ነው። መጀመሪያ ዩቲዩብ ስጀምር ላይክ ግን አድርገዋል። ላይክ ማድረጋችሁ እርግጠኛ ሆኑ። ለማንኛውም ዩቲዩብ ለምትሰሩ ለማትሰሩ፣ ኮሜንት ስር ያለው የዩቲዩብ ሊንክ ደግሞ ለሄቶቼ አዲስ ጫና ከፍቼላቸዋለሁ። በቅንነት ሊንኩ ገብታችሁ ሰብስክራይብ አድርጋችሁ የተለቀቀውን ቪዲዮ እስከ መጨረሻ ዩት። ምክንያቱም ሰዓት መቁጠር ጀምረዋል ማለት ነው። ይሄን የምታዩት ቲይስሪ ስሪ አይ ስሪ አይ ካኖን ስሪ አይ ካኖን ቲ ስሪ አይ ይሄ ታያቻለ ካሜራ ይህን ካሜራ መጀመሪያ አስራ ስምንት ሺህ ነበር የገዛሁት ምክንያቱ ባላቸው እንድጀምሩ ስለፈለግኩ ነው ዛሬ ቀን አንዳንድ እቃዎች ማስተማሪያ ይዤ የመጣሁት ማለት ነው ይሄን ገዛሁና ከሰው የሚስተካክል ነበር ሊስተካክል ሲሄድ ቆፎን አውጥተው ባዶውን ላኩልኝ እግዚአብሔር ይስጣቸው መጨረሻውን ያሳምርላቸው ሀያ ሺህ አካባቢ ይህን ሳይሳካ ሲቀር ኤስቴን ፋይፍ ጂ ሀያ ስምንት ሺህ አምስት መቶ አካባቢ ይህን ስልክ ገዛው ይሄ ኳሊቲው አላረካኝም አሪፍ ስልክ ነው በጣም ኳሊቲው አላረካኝም ስላችሁ አፕዴት ማድረግ ፈለኩኝ ማለት ነው ቀጥሎ ይሄ የምታዩት ስሳዲ ካሜራ ገዛሁን መቶ ምናምሽ ማለት ነው። በዚህ ነው የምሰራው ዩቲዩብ ቻናል። አሁን የምትቀረጽበት ሳ የማን ነው ልትኝ ይችላላችሁ። ይህ የምንቀረጽበት ካሜራ ፋይቭ ዲ ነው። ተለቅ ያለ ካሜራ ነው። በቃ ይሄን ጠላሁት፣ እንድጠላው አረገኝ። መጀመሪያ ይሄ ነበር ስልክ መጣ። የስልኩን ይሄ ይሄ በጣም ደስ እያለኝ ደግሞ ሌላ። ስለዚህ አፕዴት የሆነ ነገር ስናይ ሁልጊዜም ምርጫችን የሚሆነው እሱ ነው። ግን ምን ትልቁ ነገር ምንድን ነው? ባለን መስራት የምቀረጽበት ካሜራ ይሄን አይደለም፣ እየተዋስኩ ነው። አንዳንድ ክፍት ስራ በሚሆንበት ሰዓት አንጣ ካሜራህን እያልኩ እየተዋስኩ ማለት ነው። ስለዚህ መጠቀም ያለባችሁን እጃችሁ ያለጋ እንጂ፣ ዋናው ትልቁ ነገር መስራት የፈለገ እጅ በዚህም ይሰራል በዚህም ይሰራል። ገታችሁ አላ ኳሊቲ ምናምን እያልን ምናምን ሃይን ከሆነ ግን መጨረሻችን አሁንም ይሄ የምቀረጽበት ካሜራ ቆየት ብዬ ልጠላው ይችላለሁ። ስለዚህ ባላችሁ ነገር ስሩ። ስለ ማይክ እንዳትጠይቁኝ በባለፈው ነግሬያችኋለሁ። ይህ ሹሩፍ የሚባል ካሜራ ማያቅ አጋጣሚ ላታቁ ችላላችሁ። ሹሩፍ ካሜራ አስራ ስድስት ሺህ ነው የተገዛ። ቦያ ካሜራ፣ ዋየርለስ ማይክ አንድ፣ ዋየርለስ ማይክ ሁለት። ይቺ ደግሞ ከዚህ እንትን ጋር ተሰብራለች የምትሸጥ እስከ ማይኳ። ስንት ማይክ አለኝ? አንድ ሁለት ሶስት አራት አምስት ማይክ ገብታዎች። ኋላ ወደ እቃ ነው ሩጫ የነበረው እኛ ጋር፣ እኛ ጋር የነበረው ስንት እንድትማር ነው እዚህ ጋር የመጣ ነው። እቃ ላይ ነበር ሩጫችን። ይሄ ሁላ ማይክ እንግዲህ ተቀምጧል። ምን ብላችሁ፣ ቀለል ብላችሁ ሰው ደግሞ ዋናው ከማቴሪያል ሳይሆን ከሀሳቡ ነው መስራት ዝግጁ መሆንና ምን መስራት እንዳለባችሁ ዝግጅ ይሆን ማውዝ እኮ ነው ያሳያል። እቃ በሂደት ይገዛል። ጤነኛ እንትን እንዳለው ሰው ሁለት ቴራባይት አንድ ቴራባይት ሁለት ፒሲ ያለ የሚይዘው ስቶሬጅ እዩ። ስብዬ እየቃ ላይ እየሮጥኩት ነ እባካችሁ ከኔ ተማሩ። ማርያምን ነው እኔ ያህለኝ ላሳይ አይደለም የመጣሁት። እንዳትሳሳቱ ከእኔ ተመራችሁ ባላችሁ ነገር መስራት ብትችሉ ይህት ወንድሞች በተለይ በስደት ያላችሁ ይህን ሁሉ እቃ ማሟላት የማትችሉ ባላችሁ ነገር ብትሰሩ በሚለው ሀሳብ ነው ይህን ስንት እንደገዛሁት ፈጣሪ ያውቀው ይሄ ታያቸዋል ይህን ስንት እንደገዛሁት ታውቃላችሁ ላይት ነው ቀነስ ያደርጋል በቀዩ ያበራል ተንቀሳቃሽ ነው ቻርጅ ይደረጋል ባትሪ ያለው 16 ሺህ ነው 14 ሺህ የተገዛሁት ረስቸዋል 16 ሺህ ወይ 14 ሺህ ላይት ነው። ይሄ አንዳንዴ ባትሪ ሲያቋርጥብኝ ብኝ ተውሎ ሲዘጋብኝ አንዳንዴ ደግሞ ምናምን ሳደርግ ምን ሀሳብ መጣ? በአምፖል መጠቀም እዚች ጋ ታደርጋላችሁ። ይታያችኋል፣ ቢያስባል እዚች ጋ አምፖል አለ። ረዝም ታደርጋላችሁ፣ የሆነ ማቆሚያ ታደርጋላችሁ። ለምን አስራ ስድስት ሺህ ታወጣላችሁ? መስራት የፈለገ ልክ እንደዚህ አይነት አካሄድ ይሄዳል። እንደኔ ሶስት መቶ ምናምን አምፖል ገመዱ ጋር ምናምን አምስት መቶ ብር ማክሲማም። መስራት የፈለገ እዚህ ጋር አይሮጥም ይገኛል ብላችሁ ወደዚህ እንዳትሮጡ። እኛ ጋር አስተሰርተናል። ገብቷቸ አላ አምፖል ልክ እንደሚሰራ ተንቀሳቃሽ ማለት ነው። ይህ አዳፕተር ጋር ተሰካላችሁ፣ ይሄን ታበራላችሁ። ይሄ የምታበሩ ትራቅ አርጋችሁ ከካሜራ ካሜራ ወደዚህ ከካሜራ ጀርባ ነው መሆን ያለበት። ስለዚህ ለእናንተ ብርሃን ይሰጣችኋል፣ ቤት ውስጥ በምትሆኑበት ሰዓት ማለት ነው። አያችሁት። ስለዚህ ወደ ቀ መሮጥ ሳይሆን ምን አይነት ሂደት ብንጠቀም ይሻላል የሚለው ትልቁ ትልቁ ነጥብ ነው ማለት ነው። ይሄ ሰልፍ ስቲክ ማቆሚያ። ይሄ ዝም ብዬ ነው እንትን ያለኩበት። ይሄም ሰልፍ ስቲክ ነው። ይሄም ሰልፍ ስቲክ ነው የተሰበረ ሌላ አለ። በቃ እኛ ቤት የሆነው ይሄ ነው። የእቃ ሽካፋ ስራ ነው ስራው። አልሰራንም። አሁንም ገና አልሰራንም። ከእናንተ አንጻር ስለምታዩ ነው። ከእናንተ ጋር አይታችሁ እኛን ስታዩ ነው ሌላ ነገር የሆነ የሚመስላችሁ። እኛ ቤት ዜሮ እቃ ግን እንዳያችሁት ፉልናል። ገብታችኋል። እባካችሁ በምትችሉት መጠን በራሳችሁ እቃ ስሩ። ሰብስክራይበር እንዴት ይመጣል? ዋች አወር እንዴት ይመጣል ላላችሁ፣ ደግሞ አንዳንድ ፎቶዎችን እናስገባላቸዋለን። አስር ወር ሙሉ ሶስት ሺህ ሰብስክራይበር ነበረን። በአንድ ቪዲዮ ሁለት ሺ አምስት መቶ መጣ። በአንድ ቪዲዮ አንድ ሺ ምናምን ይመጣል። አሁንም እንደፈለገ የማይመጣበት ምንስ የለም፣ ይመጣል። ቪዲዮ ነው። አንድ ቪዲዮ ሰርታችሁ ደግሞ ምንም ሰብስክራይብ ላያመጣ ይችላል ማለት። ከእናንተ ብቻ መስራት ነው የሚጠበቀው ነው። ህጉን ጠብቃችሁ መሄድ ከጀመራችሁ እንደኛ በአንድ ሺህ በአንድ ቪዲዮ ሁለት ሶስት ሰብስክራይበር ይመጣል። በአንድ ቪዲዮ አንድ ሺ ምናም በአንድ ቪዲዮ አምስት መቶ ምናምን አሁን አሁን ያለንበት ሁኔታ ማለት ነው። ድሮ ግን አስራ አንድ ወር ነው ምናምን ሙሉ ሶስት ሺ ምናምን አራት ሺ አልሞላ ብለው ስንት መከራ ነበር ማለት ነው። የዛሬ ቪዲዮ በመጠኑ ይሄን ሀሳብ የያዘ ነው። ቀጥ ያሆን አንቺ ሀሳብ ሺ ስለ እቃው ስለ ምናምኑ እንግዲህ የሚገርማችሁ ነገር ምን እንስራ ብለን ተጨንቀን አናቅም ነበር። ምን አይነት እቃ አለን ማቴሪያል፣ ምን እናሟላ ነበር መጀመሪያ ላይ ስንጨነቅ የነበረውና ከዛ ማቴሪያል ሁሉ ተሟላ እና ምንሰራ ሀሳብ አጣን። ገብቷቸዋላ። ኮቻል ለካ እንትን ነው። ከአጠገባችን እንደዚህ የሚመክረን ሰው አልነበረም። ከአካባቢያችን እንደዚህ በዩቱብ የወጣ ሰው አልነበረም እና ዝም ብለን በቃ የሆነ ቦታ ላይ አሪፍ ካሜራ ምናምን ሲቀርጹ አየን፣ ምናምንና ጥራቱ ያምራል። ማይክ ምን አይነት የተጠቀሙት ማቴሪያሎቹ ማጥናት ጀመርን። ስራ ምንደ የሚሰሩት ሳይሆን ማቴሪያሉ ማጥናት ጀመርንና ገዛዛን ምናምን። በጣም ብዙ ብር ነው፣ በጣም ብዙ ብር ነው ያወጣ ነው። ባይ ዘ ወይ ያለ ፕሮግራም ማለት ነው። ከዛም መስራት ጀመርን። ሄድን ሄድን ግን እንኳንም ተገዛ። እንዳይገዙ እናንተ እንዳትሸወዱ። ግን ስለገዛን ደግሞ ብዙ ኢንቨስቲ ስላደረግን ልማቆም አልቻልንም። ምክንያቱም ምንድ ይባለው ኃይላችን ሙሉ በሙሉ ነበር እኮ ያረፈው። አዎ፣ በጣም በጣም ጊዜያችን ህይወታችን ሙሉ በሙሉ ማለት ዳራችን እስክንረሳ ድረስ። ባይዘ ማካበድ አይደለም እስኪ ነገራችንሄዳችልክ ስላልሆነ ነው ልክ አይደለም። እንደ መዝናኛ አድርጋችሁ ብትወስዱት የተሻለ ይመስለኛል። ምክንያቱም እንደ ስራ ካሰባችሁት በጣም ይከብዳል። አሰልቺ ነው። በቃ ላይክ አለ አይደል፣ ህይወታችሁ ጋር እየኖራችሁ ምን ሊገጥማችሁ ይችላል የምትሰሩት አይነት ሀሳብ እናንተ ታውቃላችሁ። እና አሁን ለምሳሌ እንደኛ አይነት የምትሰሩ ከሆናችሁ ግን በቃ ቀለል ያለ አሁን የዛሬ ውሏችሁ በምን አይነት መልኩ ነው የምትውሉት፣ ሳትጨነቁ መቅረጽ፣ በቃ ከዛ ቁጭ ትሉና ኤዲት ማድረግ፣ ፖስት ማድረግ። ከዛ ግን ልዩነቱ ልንገራችሁ። ዛሬ እንደዚህ አይነት ቪዲዮ መስራት ጀምራችሁ አላ፣ ቪዲዮ ግን እየሰራችሁ ነው። ቀጥሎ የሚመጣላችሁ ሀሳብ እኔ አሁን እኔ ጋ ጭንቅላት ጋ ያለ ሀሳብ እንዳትጠይቁ ምቹ ሁኔታና ጊዜ ብቻ ነው ንፈልገው። ለምሳሌ ኢቭን በፕራንክ ደረጃ ቢሆን ለራሱ ማለት ነው። ምቹ ሁኔታ መጠበቅ ካልሆነ በስተቀር የማይመጣ ሀሳብ የለም። ገብታችሁ አላ። ከሰው ማየታችሁ ቢያንስ ዘወር አድርጋችሁ መሳት ያላችሁ ካልሆነ እንግዲህ ጭንቅላታችሁ ጋር የማይመጣ ሀሳብ የለም። ምንድነው ሂደት ነው። ድምፅ ጥራት፣ ምስል ጥራት፣ ሌላ ሌላ ነገሮች ሂደት ያመጣቸዋል። በርትታችሁ ስሩ። አንድ የመጨረሻ መናገር የምፈልገው ነገር አለ። አብዛኞቻችሁ የምትጠይቁት ጥያቄ አንዳንዶቻችሁ ጥያቄ ተብሎ ሊጠየቅ የማይገባ ነው። ሁላችሁም ዩትዩብ ተጠቃሚ ናቸው አይደል? በአማርኛ ሰርች አድርጉ እስኪ፣ ኮፒራይት ምንድን ነው ዩትዩብ እንደዚህ እንደዚህ ምንድን ነው፣ የዩትዩብ ህግ ምን ይላል፣ ምን ብንሰራ ነው ጥሩም የሆነው ምን ምን ምናምን፣ እስኪ በአማርኛ ጻፉ። እኔን ከመጠየቃቸው ድርድር ብሎ ይመጣል። እኔ ከየትም ላመገኘውትም ቆፍሬ ምናምን አይደለም፣ በቃ ዩትዩብን ሰርች አድርጌ ከማገኘው ነው ለእናንተ የማጋራውና ለራሴ እየተጠቀምኩ መሄድ ያለሁት። ስለዚህ ስልካችሁን ሰርች ማድረግያ የተጠቀሙበት ዩቲዩብ ላይ መጻፍ ያለችው። ከዛ ደግሞ ዩቲዩብ ስለ ዩቲዩብ አንዳንድ ውስጣ ውስጥ ነገሮች፣ ባነር አሰራር ሁሉ ሁሉም ነገር ላቃለሁ ብያለሁ። አብዛኛው ኢትዮጵያ ውስጥ ላላችሁና ትንሽ ለተማራችሁ ሰዎች ብዙም ላይ ጠቅማችሁ ይችላል። ምክንያቱም እኔ ቀለል አድርጌ ነው የምሰራው። ለምሳሌ ኤዲት ማድረገው በፒሲ ነው ባነር የምሰራው በፒሲ ነው። ስለዚህ በስልክ አንድም ቀን ተጠቅሜ አላቅም። ስለዚህ ስልክ ላይ ያለ ሁኔታ ብዙም አልችለውም። አለ አልችለውም ስላችሁ ሰርች አድርጌ እንትንማ ነው እንጂ ሞር አፕዴት እያደረግኩ የተሻለ ነገር ብዙም አይደለም። ስለዚህ ምንድን ነው ትንሿን መንገድ አሳያችኋለሁ። ሰርች እያደረጋችሁ የምትቀጥሉበት ቀስ አድርጌ ያሳያችኋለሁ። እናንተ ደግሞ እሷን ነገር ተመችታችሁ አሁን ተሰራታላቸዋል። ከሄድ ጊዜ ሄደት ደግሞ ላይጠፍጣችሁ ይችላል። ትንሽ እንደዚህ ባድርግኩ። ስለዚህ እንደዛ ማድረግ ደግሞ ሰርች እያደረጋችሁ እንድደርሱበት ነው የምፈልገው እንጂ ሞር ሁሉም ነገር ከኔ እንዳትጠብቁ። ከኛ ትንሹን እናንተ ደግሞ በልጣችሁ ትልቅ ደረጃ ደርሳችሁ ደግሞ ቴንክ ዩ የምንባባል ያድርገን ነው ምለው። እኔ ማመስገን የምፈልጋቸው ሰዎች አሉ። በተለይ በተለይ የሆነች ሴት እዚህ ጋር ብናወራው ጥቅም የለውም። እኔ እሷን ማመስገን የምፈልገው በጣም በጣም ትልቅ ቦታ ትልቅ የሆነ ነገር ላይ ቀርበን ብናመሰግናት በጣም ደስ ይለናል። ግብቷቸው አላ ሰው እንዴት ይሄን ያክል ወርዶ ሰውን ለመርዳት እንትን ይሆናል ልትሉ ትችላላችሁ። በእኛ አትደምሙም። በአሁን ሰዓት ስለ ሰው ብነግራችሁ አትደምሙም በእኛ። ስለዚህ ሁላችሁም በተለይ ትላልቅ ዩቱበሮች ይህን ቪዲዮ እንኳን አታዩትም፣ ምክንያቱም አይጠቅማችሁም። ካያችሁ ግን ማለት የመቃች ካላችሁ ሰው ለመርዳት ዝግጅ ሁኑ። አሁን ደግሞ የምትወጡ ሰዎች እግዚአብሔር ብሎት ደግሞ ከፍ ያላችሁ ስለምትሄዱ እናእኛ ሰው ለመርዳት ሆናላችሁ ነገር እኛ ቻናል ነው፣ ሀክ ቢደረግ ነገ የኛ ሀብት እናንተ ናችሁ። እናንተ ሸሪያ ያገዝናችሁ ሰዎች ሙሌ ተጎርቶ ዝም አትሉም። ለምሳሌ እናንተ የኔን እርዳታ ፈልጋችሁ መጥታችሁ ዝም እስካላልኩ ድረስ ነገም ያጎረሰ ነካሽ አንዳንድ ካለ መስጠቀር እሱም ለራሳችሁ ችግር የለም። እሱን ታደረጉልኝ ያላችሁ አደለም ብዬ የምሰራው ግን ብቻ ግን በቃ መተጋገሮ የዘራችሁት አደለም የምታጭዱት ስለሚጠቅም ነው። ዛሬ ወሬ በዝቷል፣ ግን እኛ የመጣ ነው ለምክርና ሀሳብ ለመስጠት ነው። በውስጥ አናግሩን። ተንብኔል አሰራር፣ ዩትዩብ ፖስት አደራረግ፣ ላይቭ አገባብ፣ ህጎች ምን ይላል፣ አጭር ቪዲዮ እንትን ስኬጁል ማድረጊያ፣ ዩትዩብ አከፋፈት ኢሜይልና ዩትዩብ አከፋፈት፣ ድምፅ ከምስል ጋር ለማገናኘት አንዳንድ እቃዎች እንዴት እንደምንጠቀምባቸው እነዚህ አይነት ቪዲዮዎች የያዘ በውስጥ ማንኛውም ሰው ቢያናግረኝ እልክ አለው። ከጠቀማችሁ ጠቀማችሁ፣ ካልጠቀማችሁ ደግሞ ድሌት ማድረግ ትችላላችሁ። እኔ ካለኝ አቅም ለእናንተ በተወሰነ መልኩ ሂንት፣ እውቀት እንዲሆን ብዬ ማስበው የተወሰነ ረፍት ነው። ባይዘወይ እንደዚህ አይነት ስራ እየሰራ እገዛ በጣም ያስፈልጋል። ምክንያቱ ለማታውቀው ነገር ይጨንቃል። በጣም የሆነ ትልቅ ደረጃ ለመድረስ አስበህ፣ ግን ደግሞ የሚያግዝ ትንሽ የዋ ነገር ስታጣ ቆም ትላለህ። እቺ ደግሞ ታሻግራለች እና ለዛ ነው አይመስልም ጥሩ ነው። ንግግር ዝሮ ዝሮ መረዳት የፈለገ ምንም ብትል ይረዳ። መረዳት ያልፈለገ ደግሞ ምንም ብትለው። ቪዲዮውን እስከ መጨረሻ እዩት። እንዳያችሁ ተስፋ አደርጋለን። አለቀኩ። እሺ፣ ለማንኛውም ኮሜንት ስር ያለው የዩትዩብ ቻናል ግን ሰብስክራይብ አድርጉልኝ። ሂቶችን አበረታቱልኝ። ሌላም እንደምንም ምንም ነገር የለም። በውስጥ አናግሩን። ቶሎ ባንመልስም አንድ ቀን ሁለት ቀን ቢሆን ግን እንመልሳለን።